ራሄል እንግዲህ ባቢ ድርጅቱን ለጋሽ ግርማና ለጽናት ማስተላለፉን ስትሰማ ድሮም ለንብረት ብላ የገባች መሆኗን ስታውቀው ውርደቷን በመከና አነቧዋ ከዚህ በኋላ የኔ መኖር አስፈላጊ አይደለም ብላ ራሷን ሲጥ አድርጋለች ማለት ነው። በጣም የሚገርም ነው። መጀመሪያውንም ቢሆን ድሃነህ ብላ የሄደችው ሴትዮ ተመልሳ የመጣችበት ምክንያት እንግዲህ ገንዘቡን ለመውሰድ እንደሆነ ለወይዘሮ ሮማን ተናግራ ነበር። እና ይህን ነገር ደግሞ አሸንፋለሁ ብላ ገንዘብ አለኝ ብላ እጄ ረዝም ነኝ ብላ በብዙ መንገዶች ብትሄድም ባቢ ግን እውነታውን ያዘለ ነበር። እና ንብረት ለአቶ ተስፋዬ እንዳልሆነ እንኳ አልተገነዘበችም። በዚህም ምክንያት እንግዲህ ሮቤልም ከተጠጋት በኋላ ማንነቷን አውቆ ሲተዋት እንዲሁም ደግሞ ወይዘሮ ሩማንም አሁን ያለውን ነገር ሁሉ እየሄዱ ቢያቀብሉም እንግዲህ ከእሷ ውድቀት ጋር የእሳቸው ቤትም መልቀቅ ይመጣል እና እንግዲህ ተቀድመሻል ያሏት ቀን ነበር በራሷ ለመወሰን የሞከረችው እንግዲህ ጋሽ ግርማ ደግሞ ይህን ድርጅት በራሳቸው ስም የደከሙበት የለፉበት ላቤን ጠብ ያረኩበት ደሜን ያፈሰስኩ በት ያሉትን እንግዲህ የጽናትን ንብረት በማገኘታቸው ከምላችሁ በላይ በጣም ተደስተዋል። ይህንንም ለማስመለስ እና ልጃቸው ዝቅ ብላ ስትሰራ ስላዩ በመናደድ ነበር ያን ድርጊት አደርጋለሁ ብለው ሄደው የነበር፣ ግን ያን ነገር ደግሞ እሳቸው ሳያደርጉ እሷ ቀድማ ነበረ ሂዳ የተጠቀመችው። ሆኖም ግን ዛሬ ምንጊዜም እውነት ይመነምናል እንጂ አይበጠስም። አሳ ጉርጓሪ፣ ዘንዶ ጣል፤ የሰው ከጃ የራሱን ያጣል። እና ራሄል አሁን ጉድ ሁናለች። ካላትን አመስግና ፈጣሪዋን መኖር ስትችል ካለ በላይ ደግሞ ሌላ መብት ፈልጋለሁ በሀብቱ ምክንያት ባቢን አገኝቼ የሚለው ነገር ስታስበው የነበረው ባቢን ፍለጋ ሳይሆን ገንዘቡን ፍለጋ እንደተጠቃችው ግልጽ ሆንና ይህ በጣም አናዷት ነው። እንግዲህ እራሷን እንደዚህ ትልቅ የማይሆን ቦታ ላይ ዝቅ ብላ ያገኘችው ማለት ነው። ሰላም ወደ ቻናሌ የተከታታዮች ሰላማችሁ በያላችሁበት በትምሳሌ በቻና ላይ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። የምታበረታቱኝ ከልብ ነው ማመሰግናችሁ። እንግዲህ የእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መጥተናል። እንግዲህ አሁን ራሄል አላማዋ ሁሉ አልሳካላታሉ። በጣም ተናዳለች። ማለትም በአሁኑ ሰዓት ሁሉም አንድ ሆነዋል። ወይዘሮ ሩማን ደግሞ እንግዲህ ያጡ ጊዜ የተናገረችው እንዲሁም ደግሞ ጽናትን ለማስወገድ ብላ መድኃኒት ምግብ ላይ አድርጋ የሰጠቻት ነገር ሁሉ ያን ሁሉ ድርጊት እንግዲህ ረስታ ዛሬ ጋሽ ግርማ ባለሀብት ንብረት ሆኑ ብላ ደግሞ መልሳ አፍቃሪና ለመምሰል ትቀርብ ወደ ጋሽ ግርማ እያንኳተተች ትንደረደራለች። ጽናት ግን አባቷን ጋሽ ግርማን ጠርታ ቁጭ አድርጋ፣ አባቴ አሁንም ስህተት እንዳትፈጽም። ምክንያቱም እንግዲህ ሮማን የተናገረችን ንግግር ሁሉ የሰው ልጅ የሚመታ ጠባሳ ይጠፋል፣ ንግግር ግን በፍጹም አይጠፋም። አንተ እስር ቤት እያለህን የብዙ ተሰቃይቻለሁ እኔ ብዙ ነገሮች በዚህ ዕድሜ መስማት የሌለብኝን ነገሮች ሁሉ አሰምታኛለች። ሮማን አንተን ትወድሃለች በፍቅር ስለበዛም ምክንያት ነበር እንደዚህ አስታረገን የነበረው። አሁን ደግሞ እንድትጠመድ አልፈልግምና ና አስቀድሜ ላስጠነቀቀህ እገባኛል አባዬ፣ ከሷ ልትርቅ አለብህ መራቅ አለብህ ሲል አይ ልጄ ይቅርበኝ ይህን ሁሉ መከራ ላሸከምኩሽ። ግን አሁን ደግሞ ይህንን ነገር ሁሉ የደከምንበት ሀብታችን ንብረታችን በመመለሱ ደስ ብሎናል። ቢሆንም ብሌን እህት ልጃችን ነች። አባዬ ብሌን መቸም ቢሆን እህቴ ናት የማልለውጣት የማልቀይራት ለና ከእናቷ እንኳ የሚሰጣትን ተልኮ አልፈጸመውም አላደርገውም እያለች እውነተኛ እህቴ ናት። አሁንም ቢሆን ብሌን ትምህርቷን እንድትቀጥል እፈልጋለሁ ስትል፣ አንቺም ልጄ ከዚህ በኋላ ትምህርት ሽንቀጥ ሁለታችሁም እንግዲህ ትምህርታችሁን ቀጥሉ ተማሩ። እኔ ግን ሀብት ንብረቱን ይዤ ከዚህ በኋላ አስተዳድረዋለሁ። ባቢንም ወደ እናንተ እንዴት ብሎ እንደሚመለስ ከቀን ወደ ቀን ቀይ ቀስ እያልን በሂደት እንጠብቀዋለን። አት ጨነቂ ልጅ ሲሉ ና ነገሯት። ወይዘሮ ሮማን ግን ያን ሁሉ ነገር ረስታ ዛሬ እራሄል እንዲ መሆኗን ስትሰማ ያ ሻንጣ ጎትቶ ሄዶ ከተፋሳሰ ከሚያፈስ ጎጆዋ ውስጥ ልትገባ ስትል ስታስብ ደግሞ ሌላ ነገር፣ እንደውም ጋሽ ግርማ ጋር በንበሳጠር ይሻለኛል እያለች ብትልም ጽናት ምንም ልትቀበላት አልቻለችም። በእርግጥ ብሌንን እናንተ ቤት አታችኋልና ከኛ ጋር ኑሩ ያለቻት ነገር ትዝ ሲላት ደግሞ እዚህ ቤት እማዬ እማዬን ተቀመጪ ማለት እንግዲህ ከአባቴ ጋር ሌላ ችግር መፍጠር ሊሆንብኝ ይችላል። ምን ይሆናል፣ ምን ይደረጋል ብላ እንግዲህ ባለፈውም እና እናቷ ለአይኔ ለአይንሽ ልታየኝ እንኳ ጠልተኛለ እናትሽ ያለቻትን ደግሞ ብሌን ታስታውሳለች። በዚህ ጊዜ የእናቷን ኃይለኝነት የተረዳች ብሌንም አልቀየምሽም ጽኑዬ እኛ የለመር ነው ቤት ነው ችግር የለውም። ዋናው ከዚህ በኋላ እናንተ ተስተካከላችሁ ማየቴ ነው። አሁን እኮ ከዚህ ቤት አስወጥቼ ብሰድሽ አየሽ ለአሁን እንኳ አልሆነችሽም ትልሻለች እናት ስትላት፣ ችግር የለውም እኔ ከዚህ በኋላ ሮቤል ጋራ መኖር ህይወቴን ቀጥላለሁ። ትምህርቴንም እማራለሁ አንቺም ጊዜ ቢሆን ጋሽ ግርማም አባቴ የመሆናቸው እና ባለ በለለ ከጎኔ እንደምትሆኑ ደስተኛ እንደመሆን ስለማቀው፣ አትጨነቂ። እናቴን ግን የምትችሏት አይደለም። ስለዚህ እናቴ ብትመለስ ወዳ መጀመሪያውንም ተያልኳት። ከራሄል ጋር ምን እንዳስነካቻት ሳላቀው ነው አእምሮዋን የቀየረቻት። ስለዚህ በእናቴ በኩል ችግር የለም፣ ትሂድና እዛው ተፋሰስ ቤቷ ትቀመጥ ስትል ነበር። በነገራችን ላይ ብሌን በጣም አስተዋይና በጣም

አንድ ነገርን አርቃ የምታስብ ናት። በመካከላቸው ብዙ ነገር ተፈጥሮባቸዋል። ያን ሁሉ ተቋቁማ እዚህ የደረሰች ልጅ ናት። በጣም ጎበዝ እና የምትደነቅ ልጅ ናት። አሁን ደግሞ በተረፈ እንግዲህ ሮቤል እና ባቢ ደግሞ በጣም ጓደኛ ሆነዋል። የነሱ ሁለት ጓደኝነት ደግሞ የበለጠ ደግሞ ባቢን እና ጽናትን የሚያገናኝ ነው ብለን እናስባለን። ሮቤል ሁሉን ነገር ተረድቶላታል። አሁን ግን በባንክ ያለውን ገንዘብሽን ሁሉ አስመልሽ ፈልሻለሁ ብሏት ቢሆንም ገንዘብ አንፈልግም የምህም ሁሉ ብቻ ወስን ያለችው ሴትዮ ሳይወሰንላት እንግዲህ የራሷ ውሳኔ ቀድሟል። እና ውድ ተመልካቾቼ እንደዚህ ነው። አንዳንድ ጊዜ በአንዳንድ ነገሮች ሲገጥሙን አርቀ ማሰብ የሚባለው ነገር የሚጠቅመው ለዚህ ነው። በሰዓቱ ወይዘሮ ሮማን እና ራሄል ይህን ሁሉ ነገር መከራ ይመጣል ብለው በፍጹም አስበውትም አለመውትም አያውቁም ነበር። አሁን ግን የተፈጠረውን ነገር ሲያስቡት እንግዲህ ከነሱ ትልቅ ትምህርት የምንወስድበት ነገር ነው። እውነተኛ ጓደኛ ማለት መቼም እንደ ብሌን አይነት ጓደኛ እንጂ ሌላ አይደለም። ጋሽ ግርማም እንግዲህ ችን ከዱላ መርኩዜን ጥዬ ልዜን ቀጥ አድርጌ ሌላ ስራ ከዜሮም ቢሆን ጀምሬ እሰራለሁ ብለው ያሰቡት ግርማ ግን ዛሬ ባቢ ድርጅቱን በስነሱ ሲያዞር ሆኖም ግን ጽናት ጋ ትንሽ ያን መመለስ እንደፈለገ ሲነግራት፣ ልጄ አይዞሽ ችግር የለውም ሁሉ ነገር በቀስ በቀስ በሂደት ይሄዳል። አሁን ደግሞ ድርጅቱን ሰጠን ማለት ባቢ ድርጅቱን አብሮን እንዲሰራ ነው የምናደርገው። እኛ ድርጅት እየሰራ እየሄደ ባለበት ሰዓት አንችም ትምህርትሽን ስትቀጥይ፣ እኔና ባቢ አንድ ላይ ስንውል ሁሉ ነገር ይስተካከላል። እንዲሁም ሮቤልንም ከእኛ ድርጅት እናስገባዋለን ሲሉ ብሌን በጣም ተደሰተች። ሮቤል ከነሱ ድርጅት ሰራ ማለት እንግዲህ ብሌንም ጥሩ ህይወት ለመኖር እቅድ ተያዘላት ማለት ነው። አልተዋትም፣ እና ይህን ነገር ብሌን ስትሰማ በጣም ተደስተ። የሮቤልን ከነሱ ድርጅት እንደሚሰራ ሲነገረው ለፈጣሪው አመሰገነ። እና በጣም ደስ ይላሉ። አሁን እንግዲህ ከዚህ በኋላ ክፉን ያርክላቸው ከማለቶች ሌላ ነገር አንልም። አሁን ምናልባት እንግዲህ ወይዘሮ ሩማን ቤቷ ስትመለስ፣ ስትናድድ ሌላ ተንኮል እና ሌላ ነገር ይዛባቸው ካልተመለሰች በቀር ከዚህ በኋላ እነሱ ሰላምና ጥሩ ህይወት ይኖራሉ ብለን እናስባለንም። እና እንግዲህ አሁን ምናልባት ወደፊት ሁሉም ስራ ሲሆኑ ሰራተኛ ያስፈልጋል፣ ቤታችን ብለው ካመጡ በሰራተኛ ምክንያት ብላ አንድ ነገር እንዳታደርጋቸው ነው የምንፈራ። ስለዚህ በሂደት ሁሉንም የምናይ ይሆናል። ውድ ተመልካቾች፣ ጽናትና ጋሽ ግርማ ድርጅቱ ስለተመለሰላቸው ሁላችንም ደስ ብሎናል። ምንጊዜም ቢሆን እውነት ይዘገያል እንጂ አይመነምንም፣ ይመነምናል እንጂ አይበጠስም ይባላል። እና ዛሬ የዚህ ባለቤት ድርጅት ደስታቸውን ስንስ ሲያበስሩ ሁሉም ደስ እንዳለው የገለጸበት ነገር ነው። ብዙ ነገር ደርሶባቸዋል። ምናልባት ይህ ነገር ለፈተናና ሊያስተምረን ነው ያሉት ነገር። አንድ ጊዜ ጋሽ ግርማ አሉ፣ ጽኑዬ፣ አይዞሽ ይህ ነገር የመጣው ለእኛ ትምህርት ሊሆነን ይችላል። ምናልባት ያልተማርንባቸው ነገሮች ሊኖሩን ይችላል። ከዚህ በኋላ ለካ እንደዚህ አለ ብለን እንድናስብ ሊያደርገን ነው ሲያሏትን ጽናትን ቁጭ ብላ ማስታወስ ጀመረች። በጣም ደስ ይላል። እና ውዴቻና ላይ ተከታታይ ስትከታተሉኝ ስለነበር ከልብ አመሰግናለሁ። ቀጣይ ደግሞ ምን ይፈጠራል የሚለውን ከስር ከስር እየተከታተል እናመጣላችኋለን። የዛሬውን በዚህ ተሰናብቻችኋለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁኝ። መልካም ተመኘሁላችሁ።